ሞቱን ተሸክሞ የሚኖር መሆኑ ቢታወቅም ሞት ሁሌም እንግዳ ነው። አንዳንድ ሞት ደግሞ ጥቁር እንግዳ ይሆናል። ከማስደንገጥ ይልቃል፣ ከማሳዘን ይገዝፋል። በትናንትና እውለት የሆነውም ይሄ ነው። ከጥቂት ጊዜያት ወዲህ እየተከሰቱ ያሉ የወጣቶች ሞት ግራ የሚያጋቡ እየሆነ ቢመጡም የዝች ወጣት ሞት ግን የማይታመን ሆኗል። እየሳቀች የጨለመች፣ ለመኖር እየተዘጋጀች የከሰመች፣ ሞት ሰርቆ የወሰዳት ወጣት ቀነኒ አዱኛ በሀገሪቷ ላይ እየሆነ ያለው አሳሳቢ ሆኗል። ሰው ጥርሱ እየሳቀ ልቡ ሐዘን ይቀመጣል። ጥሩ ህይወት ይመራል የተባለው ሰው ውስጡ ባዶ ሆኖ ይሰቃያል። በልቶ የማይጠግብ ጠጥቶ የማይረካ ሰው እልፍ ሆኗል። ለዚህም ማሳያው ዛሬ ሰላም የመሰለው ሰው እረፍትን ፍለጋ ሞትን መሸጋገሪያ እያደረገ መታየቱ ነው። ብንሄድ ይሻለናል ብለው ህይወትን የተሰናበቱ እንዳሉ መኖር እየሻቱ ቁስላቸው ሳይታይ ሐዘናቸውን ጥርስ ሸፍኖላቸው ቁስ ቀያቸውን ከልሎባቸው የተሸኙም አሉ። የዝችን የምታሳሳ ወጣት አሟሟት ግን በየትኛው እንደሆነ እያወዛገበ ሲሆን ከሞቷ አሟሟቷ ልብ ሰባሪ ሆኗል። ከአሟሟቷ ጋር በተያያዘም ባለቤቷ ድምፃዊ አንዱዓለም ጎሳ ፖሊስ ለምርመራ እንደወሰደው መሰማቱ ብዙዎችን ያስደነገጠና ውጤቱን በጉጉት እንዲጠበቅ አድርጎታል። ከወጣት ሞዴል ቀነኒ ያዱኛ ሞት በኋላም በርካታ መረጃዎች መውጣታቸውን ቀጥለዋል። ከአሟሟቷ ጋር በተያያዘ የተሰማው አዲስ መ መረጃና ከእልፈቷ ዋዜማ ምን አይነት ውሎ እንደነበራት ወደ እናንተ እናደርሳለን። አዲስ ነገር ሳይሰማባት እንዳትውል የሚያምስ የሚያተራምስ ክስተት ሳይታይበት እንዳታመሽ የተረገመች ይመስል አንዱ ሲረግብ ሌላ ትኩሳት እየተነሳባት ያለችው ኢትዮጵያ ዛሬም በሃይማኖት ጉዳይ ተወጥራለች። ማህበራዊ ሚዲያው እያስከተለው ያለው ቀውስ አይን አውጥቶ መጥቷል። በእስልምና አስተምህሮ ዙሪያ የተሰነዘሩ ሀሳቦችን ተከትሎ በቤተ እምነቶች መካከል ያለው ውጥረት በከረ በት ወቅት የክስተቱ አስጀማሪ ነው የተባለው እፎ የተባለው ግለሰብ ያልተጠበቀ ንግግር አሰምቷል። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች በዛሬው ቪዲዮ ስለ ድምፃዊ አንዱ አለም ጎሳ ጮኛ አሟሟት የተሰሙ መረጃዎችንና እፎ ስለሰነዘረው አስደንጋጭ ሀሳብ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ና ሼር እንድታደርጉም እንጋብዛለን። ይህች ሞቷ ብዙዎችን ያስደነገጠ እልፎችንም ያሳዘነ ወጣት ሞዴል ቀነ ቀነኔ አዱኛ በማህበራዊ ሚዲያ በርካታ ተከታይ ያላት ሲሆን በምታጋራቸው ፎቶና ቪዲዮዎች በብዛት ትታወቃለች። እንዲሁም በሞዲሊንግ ስራና የድምጻዊ አንዱ ዓለም ጎሳ ጮኛ ከመሆኗ ጋ በተያዘ ምስሏና ስሟ ለህዝብ አዲስ አይደለም። በትናንትናው እለት የተሰማው የሞቷ ዜና በለጋ ድሜዋ ባጭር መቀጨቷ ለሷ ቤተሰብና የቅርብ ሰዎች ልብን ከመስበሩን ባሻገር ለብዙ ወጣቶች ድንጋጤን የፈጠረ ክፉ አጋጣሚ ሆኗል። ቀነኔ ሞዴል ስትሆን በዚህ ሙያ ወደፊት ከፍ ወዳለ ደረጃ ላይ ለመድረስና ና እርሷንና ቤተሰቧን እልፍ ሲል ደግሞ ሀገርና ወገኗን ለማስጠራት የምትፈልግ ብርቱና ታታሪ ልጅ መሆኗን ወዳጆቿ ይመሰክራሉ። ከምታጋራቸው ፎቶዎች ላይ ፈገግታ የማይታጣባት ቀነኔ ከፎቅ ተወርውራ ህይወቷ እንዳለፈ ሲሰማ ብዙዎች አላመኑም። ለምን ቢሉ ሞት ድረስ ልትጓዝ ደጁን ልታንኳኳ ቀርቶ ሞት እንኳን ወደ እርሷ ቢላክ ረገናናት የሚልላ ያላት ወጣት ህልሟ ብዙ ነው ብሎ የሚያዝንላት ተስፈኛ ህይወት አላት የምታስብል አጋር መሆኗን እንደሚመሰከርላት ሁሉም ይስማማል የለም ለሞቷ ምክንያት ሰው ነው ቢባል እንኳን ጠላት የሌላት ምስኪን ቂም የማይያዝባት የዋ መሆኗን የሚነገርላታል ራሷን ወረወረች ለማለት የማይቻል ሰው ወረወራት ለማለት የማያስደፍር እንቆቅልሽ የሆነው አሟሟታ ሁሉንም ግራ የሚያጋባ ሆኗል በሞቷ ዋዜማ ከቀን እስከ ማታ ድረስ ለልደቷ የሚሆን ፎቶግራፎችን ስትነሳ እንደነበር ፎቶግራፈር ወንደሰን በጋሻው አመላክቷል። ከእልፈቷ አንድ ቀን ቀድሞ በቲክቶክ ያጋራቸው ቪዲዮ ለመኖር የምትጓጓ መሆኗን የሚያሳይ ነው። እንደተለመደው በባለቤቷ የኦሮምኛ ሙዚቃ በፈገግታ ታጅባ ስትንቀሳቀስ ታይታለች። ትናንት ረፋር ላይ የተሰማው የሞቷ ዜና ግን ብዙዎችን አስደንግጧል። እጅግ እንደሚወዳትና እንደሚኮራባት የሚነገረው በሰርግ ባይሞሸሩም አብረው እንደሚኖሩ የተነገረው ባለቤቷ ድምፃዊ አንዱዓለም ጎሳም ከእጮኛው ሞት ጋር በተያያዘ ፖሊስ ለምርመራ እንደወሰደው ተሰምቷል። የሞቷን መንስኤ ለማወቅ ፖሊስ ምርመራ እንደጀመረ ሲነገር የአስክሬን ምርመራ ለማድረግ የሟች አስክሬን ሚኒልክ ሆስፒታል መላኩም ታውቋል። ማምሻውን የአርቲስት አንዱዓለም ማናጀር ሌሊሳ ባጋራው መረጃም ቀነኔ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን እንዲሁም ቤተሰቦቿ ወድቃ እንዳገኟትም አስታውቋል። ፖሊስ የያዘውን ምርመራ ሲጨርስ ስለ አሟሟታ መረጃውን ይፋ እንደሚያደርግም ይጠበቃል። ከህንፃው የወደቀችው በፈገግታ የደበቀችው ህመም ኖሯት አልችል ብላ ለረፍት አሊያም ከህንፃው ተገፍትራ፣ ወይስ አደጋ አጋጥሟት የሚለውን የምርመራ ውጤት እንደሚናገር እየተጠበቀ ነው። የወጣት ቀነኔ ስርዓተ ቀብርም ዛሬ መጋቢት ሶስት ቀን 2017 ዓ.ም ከቀኑ ዘጠኝ ሰዓት በቅድስት ስላሴ ካቴድራል እንደሚፈጸምም ተነግሯል። እኛም በቻናላችን ስም ለእርሷ አምላክ ነብሷን ይማር ለቤተሰቧ ለወዳጅ ዘመዶቿ መጽናናት እየተመኘን ወደ ሌላኛው ሰሞነኛ ጉዳይ እናልፋለን። ሀገራችን ሰላም ይራቅሽ ተብላ የተረገመች ይመስል ሰላም እጦት እየተፈራረቀባት ይገኛል። ከሰሞኑ በማህበራዊ ሚዲያ በተለይ በቲክቶክ በእስልምና እምነት አስተምህሮ ላይ እንዲሁም በሃይማኖቱ መሪዎች ላይ የተነሳ ውዝግብ እየከረረ ይሄደ ይገኛል። ይህንን ክስተት አነሳስቷል የተባለውም እፎይ የተባለው ግለሰብ ይቅርታ እንዲጠይቅ በእስልምና እምነት መሪዎችም ተጠይቋል። ነገር ግን እፎይ ለተናገራቸው ነገሮች ስህተት መሆናቸውን በማስረጃ እስካልተረጋገጠልኝ ድረስ ይቅርታ የሚያስጠይቅ ምንም አይነት ስህተት አልሰራሁም፣ ስለዚህም ይቅርታ መጠየቅ አይጠበቅብኝም ሲልም ተደምጧል። ከዚሁም ጋር በተያያዘ በተገኘበት ይገደል የሚል ሀሳብ መነሳቱን ተከትሎ ህግ ባለበት ሀገር ካጠፋም በህግ አግባቢ ይጠየቃል እንጂ ማን ማን ላይ ፍርድ ያስተላልፋል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ይህ ውዝግብ የተነሳውም የእስልምና ተከታዮች ባስጀመሩት የእምነት መዝለፍና ማንቋሸሽ መሆኑን መረጃዎች ሲያመላክቱ፣ ይህም የመልስ ምት እንደሆነ የእስልምና ተከታዮች የገለጹ ሲሆን በእፎይ ጎን የቆሙ የእምነቱ ተከታዮችም ታይተዋል። ጉዳዩን በተመለከተም የሃይማኖት ተቋማት ጉባኤ መግለጫ አውጥቷል። መግለጫውም የቲክቶክን ማ ማህበራዊ መገናኛ በማንሳት ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ከአላማው ውጪ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት እምነት ተከታዮች መካከል መተማመኑንና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የመስበክ ልምምድ ከጊዜ ወደ ጊዜ ተባባሰ ይገኛል ብሏል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርብም አይተናል ያለው መግለጫው ልምምዱና እና አቀራረቡ ከወዲሁ ሊታረምና በህግና ስርዓት ሊከወን እንደሚገባም ጉባኤያችን በጽኖ ያምናል ብሏል። በዚህም ችግሩን የፈጠሩ አካላት በህግ እንደሚጠየቁ በመግለጽ ሁለቱም እምነቶች ትኩረታቸውን ጾምና ጸሎታቸው ላይ እንዲያደርጉ ማሳስ ይህም ክስተት እየተፈጠረ ካለው ውጥረትና ውዝግብ ባሻገር እንደ ሀገር የደረስንበትን ውድቀት ያሳየ፣ እንደ ማህበረሰብ የቆምንበትን ቦታ የገለጠ፣ እንደ አማኝ ያለንበትን ደረጃ ያመላከተ ሆኗል። እንደ ሀገር ህግና ስርዓት አልበኝነት እንዲስፋፋ እየተሰራ እስኪመስል ተሳዳቢ የሚሸለምበትን ፕላትፎርም እየተበረታታ ነው። እንደ ማህበረሰብ መከባበር ተደምስሶ፣ መሪዎች ዝም ብለው ሁኔታውና ቦታው የተመቻቸላቸው ፈላጭ ቆራጭ የሆኑም ይገኛሉ። ህግ ባለበት ሀገር ማንኛውም ሰው ተነስቶ አዲስ ህግ የሚያረቅበት መግደልና ማኖር የፈጣሪ መሆኑ የተረሳበት ጊዜም ሆኗል። እንደ ግለሰብ የመናገር ልክ የጠፋብን ሀሳብ የት ድረስ የሚሰነዘር ግራ የገባን ሆኗል። ሁሉም የሚዲያ ባለቤት ሆኖ ሀገር የተቆጣጠረው ቲክቶክ እና ዩቲዩብ ሆኗል። ለዚህም ለሚፈጠሩ እያንዳንዱ ድርጊቶች ክርክር አድማጭና ብይን ሰጪ ራሱ እርስ በርስ ሆኗል። ይህም እንደ ሀገር ብዙ ዋጋ የሚያስከፍለን በመሆኑ እልባት ሊሰጠው ይገባል ማለት እንወዳለን። አምላክ በቃ ይበለን፣ ሀገራችንንም ሰላም ያደርግልን። ለዛሬ አዝነውን አበቃን።